ቄጣላን በወፍ በረር ቄጣላ ምንድን ነው? ጋዜጠኛ መሳይ መኩንን ስለ ቄጣላ ባጠናው ጥናት ቄጣላ ሲገልጸው ፊድባክ ኮሚኒኬሽን ጽብረቃ ነው ይለዋል። የሲዳማ ህዝብ በአንድ አመት ጊዜ ውስጥ ስለ ተፈጥሮ፣ ስለ ፖለቲካ፣ ስለ ማህበራዊ ጉዳይ፣ ስለ ንግስታቱ፣ ብቻ በህይወቱ በግራም በቀኝም ተጽዕኖ ስለሚያሳድረው አጀንዳ የተሰማውን ስሜት እንደ ማህበረሰብ በህብረት የሚገልጽበት ጽብረቃቢ ኪነ ጥበብ ነው ይለዋል። አዎን ቄጣላ የሲዳማ ህዝብ ስለ አንድ ነገር የተሰማውን ስሜት ደስታ፣ ሀዘን፣ ቅሬታ፣ አድናቆት ምልጃ፣ ጥያቄ ወዘተረፈ ስሜቱን በግጥምና በዜማ በህብር በልዩ ስልተምት የሚገልጽበት ክዋኔ ነው። ቄጣላ ልክ እንደ መቅኔ ልዩ ቅኔ ወይም መልእክት በውስጡ አምቆ የያዘ ክዋኔ ነው እንጂ እንደው ቄጣላ ተራ ጭፈራ አይደለም። የቄጣላ አይነቶችስ ስንት ናቸው? በሲዳማ ባህል ሶስት አብህ የቄጣላ አይነቶች ያሉ ቢሆኑም በህዘቱና በድምቀቱ የፍቼ ጨምበላላ በሲዳማ አዲስ ዓመት በዓል ላይ የሚከወነው ቄጣላ ይለያል። አንደኛው የቄጣላ አይነት የስራ ቄጣላ ነው። የዚህ አይነት ቄጣላ በህብረት የሚከወን የጉልበት ስራ ላይ የድካም ስሜት ሳይሰማ ብዙ ስራ ለመስራት ራስን ለማበረታታት የሚዜም የቄጣላ አይነት ነው። በህብረት ባህላዊ ድልድይ ሲሰራ በደቦ ባህላዊ ቤት እና እርሻ ሲታረስ የሥራ ላይ ቄጣላ በህብር ይዜማል። የዚህ አይነት ቄጣላ ጭብጡ ማዝናናት ሲሆን ከመደበኛ ንግግር ያፈነገጡ ግጥሞች ሊቀርቡም ይችላሉ። ሌላኛው የቄጣላ ዓይነት ባህላዊ የለቅሶ ሥርዓት ላይ የሚከወን የቄጣላ ዓይነት ነው። በሲዳማ ባህል አንድ ሰው ሲሞት ቅብር ሥነ ሥርዓቱ በቄጣላ ክዋኔ ይታጀባል። የቄጣላው ጭብጥ እንደ የሟቹ ማህበራዊ ህይወትና ሚና የተለያየ ቢሆንም ሟቹ በህይወት በነበረበት ጊዜ የፈጸመ ጀብድ ካለ ይነገርለታል። ባለጠጋም ከሆነ ሀብቱ ይተረክለታል። የለቅሶ ቄጣላ የሟቹ ህይወት ታሪክ ባጭሩ በግጥምና በልዩ ስልተ ምት በህብር የሚተረክ ኩነት ነው ማለት ይቻላል። ላብነት የቀስተኛው ለአብነት የማህበረሰብ መሪ ከሞተ የተሰማውን ሀዘን በቄጣላ በዚህ መልኩ ይገልጻል። ቄጣላ ግብሩ ከነ ክብሩ የሚገለጥበት የቄጣላ ሶስተኛው አይነት በሲዳማ አዲስ ዓመት መለወጫ ፍቼ ጨምበላላ በዓል ላይ የሚከወን የቄጣላ አይነት ነው። የዚህ አይነት ቄጣላ በፍቼ ጨምበላላ ብቻ ሳይሆን በተለያዩ በድጋፍና ተቋሙ ሰልፎች ላይ ሊቀርብ ይችላል። ማህበረሰቡ ለአንድ ዓመት ጊዜ ያህል ባሳለፈበት ማህበራዊ፣ ኢኮኖሚያዊ፣ ፖለቲካዊ፣ ባህላዊ ጉዳዮች ላይ ያስተዋለውን፣ ያስደሰተውን፣ ያሳዘነውን፣ ያስቆጣውን፣ ተስፋ የሚያደርገውን ምኞቱን፣ ብቻ ስሜቱን በቃላዊ ግጥም፣ በህብር ዜማ፣ በልዩ ስልተሚት የሚከውንበት ክዋኔ ነው።

የፍቼ ጨምባላላ ከሌሎቹ የቄጣላ አይነቶች የሚለየው በአለባበስ፣ በረድፍ አጠባበቅ፣ በሚዘሙ የቄጣላ ጭብጥ አይነት ከሌሎቹ ለየት ይላል። በጥቅሉ ቄጣላ የፍቼ ጫምበላላ በዓል ድምቀት፣ የሲዳማ ህዝብ ማንነት መገለጫ ነጸብራቅ፣ የማህበረሰቡ ኩራት፣ ድንቅ ባህል ነው። ቄጣል ባይ ዶሄ ጋሬ ካዩ ከምባል ሲዴ ሁባይ ኒው ሀሮ በጤሁ ገሎ አኔ ለቤ። በዚህ ቄጣላ ሲዳማ ህዝብ ያክብር መልካም መልካሙን ያገኘ ሰላሙን ያብዛል የወደደ እኔን መስሎ ይኑር አሻፈረኝ ካለ ይሄድ ይብረር ደና ይደር ብሎ ያዘመበት ነው። በአጠቃላይ ቄጣላ የሲዳማ ሕዝብ የተሰማውን ስሜት በህብር የሚገልጥበት ባህላዊ ክዋኔ ነው እንጂ ቄጣላ እንዲሁም ተራ ጭፈራ አይደለም። አመሰግናለሁ። አዘጋጅና አቅራቢ ሳሙኤል በላይነህ ቃሜ።